የግዴታ ወገን መሆን የለባቸውም። ኢትዮጵያዊ እስከሆኑ ድረስ ኦርቶዶክሳውያን ችግር ላይ ናቸው ማለት ነው። ወዶች ይሄ በተቻላቸው አቅም ካሉበት ችግር አላስፋ ነው ታላ እንዲያጣቸው ዱአ አድርጉላቸው ማለት ነው። ምክንያቱም ወገኖቻችን ናቸው። አንተ ትብስ አንቺ ትብስ ተባብለን ነው አንድ ላይ ያደግ ነው አንድ ላይ ጉርብትናችንን የጀመር ነው። እንዲሁም ደግሞ የእኔ ወገን ግማሹ ኦርቶዶክሳውያን ነው እና ምንም ቢሆን መጥፎ አንመኝላችሁም ውዶችዬ፣ አላህ ሱብሃነ ወተዓላ ሀገራችሁን ሰላም ያደርግላችሁ፣ ቤተክርስቲያናችሁን አላህ ይጠብቅላችሁ። ምክንያቱም ሀገር ሰላም ስትሆን እኛም ሰላም እንሆናለን። ሀገር ሰላም ስትሆን ሙስሊሞም ክርስቲያኑም ተዋዶ ልጅ ተያይዞ ማህበራዊ ኑሮን ይኖራል ማለት ነው ውዶችዬ። ሃይማኖት የግል ቢሆንም አገር ግን የጋራ ናት። እንደ ሀገር እናውራ ከተባለ አንድ ሀገር ውስጥ እስካለን ድረስ አላህ ስብሃነ ወተዓላ ይጠብቃችሁ፣ ካላችሁበት ጭንቀት አላህ ያውጣችሁ። ምክንያቱም ይሄን ሰሞን በጣም ሶሻል ሚዲያው ላይ እንትን እያለ ያለው ይያዙንም ያሉት እህቶች ወንድሞቻችን ወርተስ በጣም ባባሶች ያሉበት ቦታ ላይ ምናምን ነገር የሆነ ችግር የተፈጠረ አለ ማለት ነውና አለ ኩላሃን ካላችሁበት ችግር አላህ ያውጣችሁ። ሁላችሁ አለ እየዋ ወገን ለወገን ደራሽ ነው እና ወገኖቻችንንም ፍትሕ ልንል ይገባል ማለት ነው። እነሱ አክሱም የአክሱም ተማሪዎች እንትር ሲሉ ግማሾቻቸው ያላቸውን እንትል አሳይተዋል ማለት ነው። ህጃቧንም ትለብሳለች ትምህርቷንም ትማራለች እያሉ እንትር ሲሰጡ መፈክር ሲሰጡ ነበር። ስለዚህ እነሱ በጎናችን እስከቆሙ ድረስ እኛም እህት ወንድሞቻቸው ከጎናቸው መቆም ግዴታ አለብን ማለት ነው ወዶችዬ ምክንያቱም ከመቶ ሰው አምስት ሰው ይጠላናል ብለን ሁሉንም አንድ አይነት ማየት የለብንም እኔ አብዛኛውን ወገኖቼ ኦርቶዶክስ ናቸው ምንም ይሁን ምንም ባሉበት ክፉ እንዲነካችሁ አልፈልግም ማለት ነው ወዶችዬ እንደ ሀገርም ደግሞ አላ ስባን ቦታ ላይ ይጠብቃችሁ እላችኋለሁኝ ወደ ቀጥለው ስገባ እንግዲህ ታውቃላችሁ እነ ጽናት ድራማ እና አሁን ደግሞ ዳጣ ከአስራ ስምንት አመት ቆይታ በኋላ ቤተሰቦቿን አግኝታለች። የዳጣ ድራማ ተከታታይ ድራማ ማለት ነው፣ ክፍል ስምንት ደርሷል። እና እኔ የገረመኝ ዲኤን በሶስት ቀን ነበር የሚደርሰው እንዴት በአንድ ቀን ሊደርስ ይቻለ የሚለው ነገር እንትን ይሎኛል። ምንም እንኳን ድራማ ቢሆንም ድራማው በጣም ደስ ይላል። ነገር ግን የእዴን እህት ብዙም ይወድድቻታል መስለኝም። አንደኛ ናታልን ስለምትወደው ናታልን የምትወሽድ ይመስሏታል። ደጣመሽም የምታውቀው ታሪክ የላትም ስለ ፍቅር ማለት ነው። ድርቅ ያለች ነች። ምንም አታውቅም። የዋህነች ፊት ለፊት እንደኔ ነው የምትገጥመው አብዛኛውን ጊዜ ማለት ነው። ልንታ የሚባል ነገር አልሰራባትም። እንደኔ ይጠላ በደሙ ትላለች አክስቴ ማለት ነው እና የዳጣ ዴኤን ምን ጊዜ እንደወጣላት እኔ የራሱ ገርሞኛል። ግን አባቷ ላይ እንደዛ አይነት ሴራ መስራት የለባት። ምንም ቢሆን አባቴን እንትል መጠበቅ አለብኝ። አባቴ ለራሱ ሀቁን ስተወጣ ድረስ እኔ ተከታታይ የአባቴ ምስጢር መፈልፈል የለብኝም። ግን ልጅቷ በጣም በጣም በጣም ሲበዛ የተሰጣት ወነዋ በጣም እንትል ነው በቃ ሴራ እንዲሰራ ነው የተሰጣት። ትወና ለትወና ቢሆንም ግን ትንሽ ተጋነነ አለቅጥ ማለት ነው። እንደገና ደግሞ ዲኤን እኔ የሚወጣው ከሳምንት በኋላ ነው መሰለኝ፣ ወይም ከሶስት ቀን በኋላ ነው መሰለኝ ዲኤን የሚወጣው። ግን የእሷ በአንድ ቀን የወጣው ዲኤን ነው እንግዲህ አለው አለ ማለት ነው። ጸጉሯን ወሰደች፣ ማታ ዲኤን ወጣ። እኔ እንጃ በጣም ስሬስ ነው። ግን እህቷ ናት እንደዛ አድርጎ ምንም እንኳን አረ እኔ እንጃ በጣም የከፋ ነው እንግዲህ ለናታል ተዛ ተቤት እንድትወጣን ያንኩላ ያደረገችው ነገር ግን አባትየው ቀስ ብሎ ያስረዳ ነበር በሀቁ መውጣት ባለበት ሰዓት ይወጣ ነበር ግን ቢገርማችሁ እስታሁን እናቴቱ ደስ አለች። ለምን መሰላችሁ? አባት ባሏን የማክበሯ ባሏን የመውደዷ ትዳሯን የማክበሯ ነገር ግልጭ እንኳን ሊወረቀቱን አላለችም ማለት ነው። ስሬስ ያደረገችው እና የተቆጣችው አትኩሮት ያደረገችው ልጇ ላይ ነው። ደበደበቻት፣ ተቆጣቻት። ናታልን ጠርታ እባክህ ተቆጣልኝ፣ ምከርልኝ የምታደርገው ነገሮች ላ በጣም ትል ያለ ነው። ውሃ ሁን እንደ ስሟ ውሃ ነች። ምክንያቱም አሁን እዚ የተወራውን ትረሰዋለች። ግን ታየች ደግሞ ትናገራለች። ተረሳችሁን ረሳችው ነው ማለት ነው። ቢወጡት ወጡትን ማለት ነው። ስም አወጣውላት በትክክል ነው። ውሃ ብለ ያወጡላት ይሁንና፣ የዋህነች የዋህነች በጣም የዋህነች ሰው ይወዳታል፣ ትወዳለች እሷም ማለት ነው። ደጣና አሁን በጣም ትወዳታለች። ሰላም እዬ ደግሞ እኔ እንደሚመስለኝ ሰላምዬ የደጣ እናት ናት ነው ምለው። ለምን መሰላችሁ? ብዙ ዓመትን እዛ አስቆጥራለች ብዙ መከራዎችን ደስታዎችን አሳልፋባቸዋለኝ። ያው እንግዲህ እሷ ተታላ ይመስለኛል እንግዲህ ከዳጣ አባት ያረገዘችው፣ ምክንያቱም አዳኒ ሰው በደካማ ጎን ይገቡና እወድሻለሁ ይሉና ምናምን፣ ስትል ሰምቻታለሁ፣ ለዳጣ እልክልሃል ትናንትና። እንግዲህ ያው እንደምታውት ያው ተደባድበው ነው የጨረሱት። ግን ያው ወረቀቱ የዲኤንኤ ወረቀቱ አልተከፈተም። እኔም ባይከፈት ብዬ በአይነት ለምን አባትየው ራሱ ቢነግራቸው ቢነግራቸው ቤተሰብን ሰብስቦ እሱ ቢነግራቸውና ያለውን ነገር እውነት እነሱ ቢሰሙ የሚለው ሀሳብ እንዲህ እኔ ሀሳብ ነው። እና ይሄን ይመስላል ማለት ነው የዳጣ ተከታታይ ድራማ። የምታወሱ ሰዎች ያው ደስ የሚል ድራማ ነው ተከታተሉት። አንደኛ ይሁን እንትል የለውም ማለት ነው፣ የተገላለጠ ነገር የለውም ደስ ይላል። ሀቀቃ እኔ ወድቸዋለሁ የእነ ጽናት ድራማ ደግሞ ጽናት ኪራ አስታወሰ ማለት ነው። እንግዲህ ኪራ በደረሰበት የመኪና አደጋ ምንም ማያስታውስም ነበረ ማለት ነው። የስንት ዓመቱን ነበር ወደኋላ ተመልሶ የሚያስታውስ የነበረውን እንጂ አደጋ ስተደረሰበት ያለውን ነገር አያስታውስም ነበረ። አስታወሰ ሁሉንም ነገር ያው ገጠር በማድረግ ነው ያስታወሰው። እንግዲህ አንዳንድ አደጋዎች ለኸይር ነው የሚከሰቱት ማለት ነው። ከሰው ጋር ቢጣላም ግን ያው እንዳስታውስ ጠቅሞታል ማለት ነው። ያው የጽናት አባትም ደስ ብሏቸዋል። እንግዲህ ልጅን ያው ሽማግሌ ታታ ሰበስብ አትውሽድም ብለውታል። የጽናት አባትም እንዲያው የሀገሩን ለምን መንግስት የአለሙን ሽማግሌውን ውን ላሰብስብ ያል መጣም ብሏል። እንግዲህ ኪራ በጣም ደስ የሚል ነው። እንግዲህ ሰንዬ እንዴት ታገተች ናት በጣም ያሳዝናል። መታገቷም ማለት ነው ወዶች ዬ አለኩላሀል ድራማው እንግዲህ ዲስ እያለ የመጣ ነው ምስል የዘኒም እህት እንግዲህ ሌቦች ምናምን ገብተውባት ጨረስክ እንዴ ምናምን እያለች በዘዴ አስወጥታችኋለች። ግን የኪራ ወንድም አልወደድኩትም ማለት ነው። ይሄ አዲሱ ልጅ በጣም ሲበዛ ክፉ ነው። ሰኒየን ያገታት እሷ ነው። ጨበሬን ገጠር ድረስ የነዳታ በቃ አሳብዶ እሱ ነው በቃ። ጨበሬ ደግሞ እንግዲህ ገጠር ሄዳ ከብት እየጠበቀች ምናምን። ግን እናንተ የገጠር ሊሞን እንድታባቱ ደስ እንደሚል ሀገጫ ማለት አለ። ወላሂ ደስ ነው የሚለም በቃ የእውነት ነው የሚተውኑት፣ ገጠር ሂደው ማለት ነው። አስባችሁታል። ከብቶቹ ምናምን ነገር ሲመለሱ ግን እኔ ያ ሁላ ሲሆን ግን ማለት ነው፣ ለቅረጻ ሂደው ያው ለአንድ አፍታ ሰዎች ሰጥተዋቸውን የሚሆነው አይደል፣ አለኮላሃል ይሄንን ይመስላል ማለት ነው። ያው ኪራ ስላስታወሰ ምንም ቢሆን ቢቆይም ደስ ብሎኛል። የምሩ አማሽ ደግሞ እንጃ ጥሩ ለመሆን እየፈለገች ነው መሰለኝ። ለምሩ እያዘነች መምጣት ጀምራለች። እላችኋለሁኝ እንግዲህ ያው የምሮ ወድ ገፋ ገፋ ገፋ እያለ ነው እላችኋለሁ። ብዶችዬ እንግዲህ ያው እንደዛ አይነት ድራማዎች ው አንዳንድ ድራማዎች ደስ ብሏቸው ትከታተሏላችሁ። አንዳንዶች ደግሞ ከክፋት ውጭ የሚያስተምራችሁ የለም ማለት ነው። እኔ ያው ሌጣን ከመጀመሪያው ጀምሮ እስከ ስምንት ክፍል ትከታተለዋለሁ። የእነ ጽናትን እያቆራረኩ ነው የምከታተለው ማለት ነው። የሆነ አዲስ ነገር ሲኖር ብቻ ነው የምገባው። አላኩልሃል የሁሉም የየራሱ የትምህርት አለው። ምክንያቱም የሆነ እንትን ይዘው ነው የሚወጡት ማለት ነው። ጽፈው ነው የሚወጡት፣ ታሪክ ዳሉ ይጽፋሉ። ምክንያቱም አሁን የዳጣት የዳጣ ታሪክ ተጽፎላት፣ ያንን ነው እንግዲህ አጥንታ አንተ የምትለው ማለት ነው። ምክንያቱም ይሄ ነገር በእያንዳንዳችን ህይወት ላይ ድራማ ቢሰራ ብዙ የሚተረክ ድራማ ነዎች ይኖራሉ። ስለዚህ ሰው ያሳለፈውን ነው ዳጣ እየሰራችው ያለችው አለኩል ሀዲስ የሚል ድራማ ነው። ቀጥሉበት ነው የምለው እኔ በበኩሌ። እና ላይክ፣ ሸር፣ ሰብስክራይብ አድርጉ። አላ ስባን ሀገራችንን ሰላም ያድርጋት። ሰላማችን የሚመልስል ልላችኋለሁ። አሰላም አለይኩም ረመቱላ በርካቱ ባይ